መልክም ያለው መልክም የሌለው በቃ በዚህ በዱንያ ላይ መኖር ይቸገር ውይ። እንኳን መልክ የሌለኝ እኔ ማለት ነው። ጉርበል ጎንደር አለ። መልክት ይኖረን ዲያ መልክት አይኖረን ዲያ ምን ይሻለናል? አሁን የፍሬም ፍቅረኛ ወይም እጮኛ አይታችሁ እንደሆነ ማሻላ ተባረካላህ። ተወሎ ተዴሴ ተትግራይ ያገር ነው የሁለት ሀገር ቅልቅል ናት። ማሻላ ሁሉን ነገር እጥን ምጥን አድርጎ ቁንጅና ንሷ ላይ ነው የሰጠው ማለት ይቻላል። ሆኖም ሳለ በቃ ወንዶቹ ሁሉም ሰው ስለምታምር ሁሉም ሰው ስለሚፈልጋት መቀመጫ ሰጧት። አሁን ትኬ ቆርጣ ሆድ የአረብ አገር ላከኝ እያለች እያለቀሰች አባኮረዬ እያለች ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ እና የተከበራችሁ መሪም ቅመም ቻናል ተከታይ በሙሉ ሰላም፣ እንዴት ናችሁ? እኔ ሰላም ነኝ። ለቻናል አዲስ የሆናችሁ ሻር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። አሪፍ አሪፍ ትኩስ ትኩስ መረጃ እየከች በኮረከንች እያልኩ እየመጣሁላችሁ ነው። እናንተ ላይክ እና እሸር ሰብስክራይብ በማድረግ አበረታቱኝ ማለት ነው። እና እንግዲህ ምቀኛን ሸረኛን እንደዚህን ኩት ያርግልን ው እንዲያው ወሎ በዱቃ ነው እንዲያው ምቀኛን ሸረኛን ምቀኛን ሸረኛን አለችኝ። አቡነ አገልግል አለች። እኛድሮስ አገልግል አዛና ዚላ የምገላግልማ ማዱቤ ፋራዬ ፋራዬ ተጓሮ ጎመኔን በልቼ ልብላ፣ በጤናዬ ልተኛ፣ በጤናዬ እና አልኳችሁ። እንዲያውም እቀኛ ተውጭ አይመጣም ተቤት ነው አልኳችሁ። ሁሉም ያመረችን ሴት ሁሉም ለእኔ ላድርግሽ ነው፣ ሁሉም ልውሰድሽ ነው። ይሄው ጦርነት ዓለም ጦርነት ላይ ነው ያለችው ማለት ይቻላል። በወንዶች ምክንያት ማለት ነው። በወንዶች ምክንያት ጦርነት ላይ እየተፋለመች ነው ያለችው። ትምህርቷንም አሁን የቀራት የአመት ግማሽ ነው። ድግሪ ልትጭን አስጭኗት አሉ በቃ ቆንጆ ተሆናችሁ ኮኮብ ሰብስቤ ባለፈው ኢንተርቪው እትደረግ ቆንጆ እንሆን ፈላጊያችን ብዙ ስለሆነ ምነው አንድ ሁለት ሶስት አራት አምስት አረገ ይኑሮ አንድ ብቻ ሆኔ ተቸገርኩ አለች። ኮኮብ ሰብስቤ ባለፈው ሰይፉ ኢንተርቪው ያደርጋል። ኮኮብ ያኔ ብዙም እንዴርድጭ እንዴ ያ ባምር አይደለም። ቢሆንም እንግዲህ በልጅነቷ ታምር ይሆናል እና ቆንጆ ሆኑ። በቃ መግቢያ መውጫ ነው የምታጡት። ህይወታችሁ ነው ራሱ። ፈርታችሁ ነው ወጣችሁ የምትገቡት። ያስፈራችኋላ። ያም ለኔ ህም ለኔ ስለሚማኛችሁ በልክ ወይም እንዲያናያት ወይም ለከሌ እንዲያቆም ብለው ምን እንደሚያደርጓችሁ አታቁም። ከባድ ነው አይላ ብዩ ቆንጆ ያልሆን ነው እንደኛ መካከለኞች ማንም አይፈልገን። አልሐምዲ ብለን ወተን እንገባለን እንደልባችን እንኳን ቆንጆ ያልሆን ቆንጆነት መሆን አትመኙም። ፈላጊው ብዙ ነው። በጣም ከባድ ነው። አሁን እያበቃ እያለቀሰች እኔ መኖር አልፈልግም፣ አዲስ አበባ ነኝ ተናቴ ውጭ ዘመድ የለኝም፣ ክፍለ ሀገር ናቸው ዘመዶቻችን። ክፍለ ሀገርም ደግሞ ሂጅ መኖር አልፈልግም፣ ሁሉም የሚቀር ወደ ውጭ ልውጣ እያለች ነው። ይሻላታል። ውጭም ብመጣ ደግሞ አረቦችም እዝህም ሀበሾችም ሁሉም ሁሉም ይወዷታል ስለምታመር ሁሉ ምናግባሽ ሊሏት ይችላሉ። ታምራለች። አዎ ታምራለች። እንዲህ ነው የምመስለው። በነገራችን ላይ እያብ ያው አንዲህ ነገር ሰርቶ ሰርቶ እኩል አይሰጥም። ትንሽ ቁመቷ ጨር ያለች እና ጠጉሯ ትንሽ ጠር ያለ አይናት እንጂ መልክ በቃ እሷ ላይ ነው። የሰው ልጅ እኮ ተሷ የበለጡ አይን ጥርስ፣ አፍንጫ ያላቸው ሞልተዋል። ግን ምንድነው ዲም ገብቷችኋል? ዲም ነው የሰው ልጅ። ምን ጥቁር ብትሆኝ ዲም ታለሽ፣ አበባ ተመሰልሽው፣ ቀይቱ ታስንቂያለሽ ምን ቀይ ሆነሽ ዲም ተለለሽ፣ ጥቁር ያልሸዋሻሮ ተመሰለው ጥቁሩ እንትን ይልሻል፣ ይበልጥሻል። እና ያ ሰው ልጅዋ ነው ምንድን ነው ዴም ነው። ስለ ቀሉ አይደለም የለም። አሁን እያብ ተሷ ይበላለጡ ቆንጆች አሉ። ሁሉን የሰጣቸው ግን ዴም የላቸውም። እና በጣም ከባድ ነው። እኔ እንግዲህ ቆንጆም ለሆኑ እንደው ሁሉም የሚረባረብባቸው ወንዶችን ገለል ሊያድግላቸው ብዬ ነው ዱአ ያረኳ ድሩስ የኒያ ወለል የመጣሁት እኛም ደግሞ መልክ የለለን እንዲያው መልክ የለለው የእኛም ቢጤ እንዲያው አንጥቶ ኸር ሁልሽ ሞኩልሽ ተሰበር ሁልሽ ወዴት ሁልሽ ብሎ አይላብዩ እንዲለን አይላብዩ ትለን ወይ ላብዩ ለዋለሁኝ አው እና እንዴ እዛ ነው ላችኋለሁ። እና እንግዲህ ይሄን ይመስላሉ ልጆችዬ፣ አብሽሩ፣ ጠንክሩ። መልክት አይኖረኝ እያላችሁ አትበሳጩ። መልክ ያላት ሴት ፈላጊዋ ብዙ ነው። ተኝታ እንኳን አታድርም፣ ሞታ እንኳን በሰላም አገባም። ፈላጊዋ ብዙ ነው እና በዚሁ በመልካችሁ

መሬት አስመሰለች ከንፈርሽን አንቅተሽ አትሄጂ። አሁን አንዲንዱ የራሱ ከንፈሩን እንኳን አያጸድያም፣ ንቅቅት ብሎ ወይ በከንፈር እና በከንፈሩ የነቃውን አይልጠውም፣ ወይ በአዝኒል ነገር አያረጥበውም። ሌሽ እዚህ ደረጃ ራሳችሁን ትጥላላችሁ እና እያሚስኪን እዚህ እንጀራ አባቱ አስቀምጣት አለን እዚህ ወንዶቹ ወዴት ወዴት እህቴ ወፊቱ ወየትዬ ወየልደር አገሬ በየምድር ብላለች። ወፊቱ በሰማይ ላይ ዛፍ ላይ አይደለ የምኖረው፣ ልጆቿን ተዛፍ ላይ ቤቷን እና እንቁላሏን አፍርሰውባት ተዛትመጣ የጣለችው እንቁላልና የፈለፈለቻቸው ልጆች የሉም። እናቴ ወየቱዬ ወየልደር፣ አገሬ በየምድር አለች አሉና ለእናቷ ትታለቅስ ይባላል። ተረት እና ከባድ ነው ውዶችዬ። እንግዲህ በነበረን ቆይታ የዛሬው ቪዲዮ ይህን ይመስላል። ቀጣይ ቪዲዮ ውስጥ የምንገናኝ ደህና ሁኑ። ባይ ባይ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ይሰምታችኋል።